ውድ የሪያሊቲ ሚዲያ ተከታታዮች እንዴት ሰምታችኋል? ዜና በዝርዝር። የሰዎች ከቦታ ቦታ የመንቀሳቀስ መብት አሳሳቢ በሆነ ሁኔታ እየተጣሰ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀም። ከሚያዝያ ወር 2017 ዓ ም እስከ መስከረም ወር 2018 በተለያዩ ክልሎች የሰብአዊ መብቶች ክትትልና ምርመራ ሲያከናውን መቆየቱን የጠቆመው ኮሚሽኑ ዛሬ ይፋ ባደረገው ሪፖርት በኢትዮጵያ በግጭት ውስጥ በሚገኙ አካባቢዎች የሰዎች ከቦታ ቦታ የመንቀሳቀስ መብት አሳሳቢ ደረጃ ላይ መድረሱን አመልክቷል። ኢሰመኮ ክትትልና ምርመራ ባከናወነባቸው በአማራ፣ በቤኒሻንጉል ጉምዝ፣ በጋምቤላና በኦሮሚያ ክልሎች በየአካባቢ በሚንቀሳቀሱ የታጠቁ ኃይሎችና በመንግሥት የጸጥታ ኃይሎች በሚጣሉ የሰዓት እላፊ እንቅስቃሴ ገደቦች የሰዎች የመንቀሳቀስ መብት መጣሱን አመልክቷል። ኮሚሽኑ በዚህ ሁኔታ ውስጥ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎች እንዲሁም ውድመቶች የሰዎች ከቦታ ቦታ የመዘዋወር ነጻነት አደጋ ላይ ጥለውታል ነው ያለው። ለመሰል የሰብአዊ መብት ጥሰቶች ገፊ ምክንያቶች ግጭት ነው ሲሉ ተጨማሪ ማብራሪያቸውን ለዶይቼ ቬለ የሰጡት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ከፍተኛ ዳይሬክተር በዳሳ ለሜሳ በድርጊቱ ታጥቀው መንግሥትን የሚወጉ ታጣቂዎችና የመንግስት የጸጥታ አካላት መሳተፋቸውን አመልክቷል። ኮሚሽኑ ባለፉት ሰባት ወራት በተጠቀሱት ክልሎች ባደረገው ክትትልና ምርመራ 17 የመንቀሳቀስ መብት መጣሱን የሚያመላክቱ ክስተቶችን በዝርዝር በማስቀመጥ በጥቃቶቹ በህይወት የመኖር የአካልና፣ የንብረት ደህንነት መብቶች ላይም ጥሰት መፈጸማቸውን አረጋግጫለሁ ብለዋል። በዚህ ሂደት ለጠፋው የሰው ህይወት ቁጥርና ተያያዥ የመብት ጥሰቶች መጠን ላይ ከዶቸቨለ ለቀረበላቸው ጥያቄ ዳይሬክተሩ ተከታዩን ብለዋል። አንድም ሁለትም ሶስትም አራትም ለሰብአዊ መብት ጥሰት እኩል ስለሆነ አብዛኛው ጊዜ የደረሱትን ጉዳቶች እንገልጻለን እንጂ ሁልጊዜ ጊዜ ቁጥር ላይ አይደለም እይታችን ማለት ነው። አንድም ከሆነ ሰብአዊ መብት ጥሰት ነው፣ ሁለትም ከሆነ ሰብአዊ መብት ጥሰት ነው። ግን እዚህ ሪፖርት ላይ ለማሳየት የሞከር ነው ለማሳየት የሚፈለግ ነው፣ በዚህ ክስተቶች ውስጥ የሰብአዊ መብት ጥሰቶች እየደረሱ ነው፣ መንግሥት በዚህ ጉዳይ ላይ እልባት ሊሰጥ ይገባል፣ ተጠያቂነትን ማረጋገጥ አለበት የሚል ነው። ኢሰመኮ በሐምሌ ወር 2017 ዓ ም ይፋ ባደረገው ዓመታዊ የሰብአዊ መብቶች ሁኔታ ላይም ከቦታ ወደ ቦታ የመዘዋወር ነፃነት አሳሳቢ ሆኖ ቀጥሏል ማለቱ ይታወሳል ሲል የአዲስ አበባው ወኪላችን ስዩም ጌቱ ዘግቧል። ሕወሓትና ኤርትራ በጋራ ጦርነት ሊከፍቱብኝ ነው ሲል የኢትዮጵያ መንግስት ከሰሰ። የኢትዮጵያ ውጭ ጉዳይ ሚኒስትር የኤርትራ መንግስትና ሕወሓት ጽሞዶ በተሰኘ አዲስ ጥምረት ኢትዮጵያን ለመውጋት እየሰሩ ነው ሲል ከሷል። በተጨማሪም በቅርቡ በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተፈጸመ ጥቃት ውስጥ ሁለት ተዋናዎች ተሳትፏል ሲልም ገልጿል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒ ጉቴሬስ በመስከረም በስከረም 22 ቀን 2018 ዓ ም በጻፉት ደብዳቤ በኤርትራ መንግስት እና በሕወሓት አንጃ መካከል ያለው ቅንጅት ባለፉት ጥቂት ወራት ይበልጥ ግልጽ ሆኗል ብለዋል። ሚኒስትሩ በደብዳቤው ቅንጅቱ በኢትዮጵያ ላይ ጦርነት ለመክፈት በንቃት እየተዘጋጀ ነው ሲሉ ገልጸዋል። ሁለቱም ተዋናዮች የግጭቱን አድማስ ለማስፋት እንደ ፋኖ ያሉ ታጣቂዎች ቡድኖችን በገንዘብ በመደገፍ በማሰባሰብ እና በመምራት ከሰዋል። አዲስ ስታንዳርድ የተመለከተው የሚኒስትሩ ደብዳቤ ወልዲያ ከተፈጸመው ጥቃት በተጨማሪ በራያና ወልቃይት ግጭቶች መከሰታቸውንም ጠቁሟል። እነዚህ ድርጊቶች በፌዴራል መንግስት እና በህዋት መካከል የደረሰውን የፕሪቶሪያ ስምነት መጣሳቸውን ገልጸዋል። ደብዳቤው ኤርትራን የእነዚህ አስከፊ ድርጊቶች ዋነኛ ነዳፊ በማለትም የወቀሰ ሲሆን በፋይናንስ ቁሳዊና ፖለቲካዊ ድጋፍ አማካኝነት ግጭቶችን እያካሄደች መሆኗን የኢትዮጵያ ውጭ ጉዳይ ሚኒስትር አመላክቷል። በሌላ ዜና የኤርትራ የማስታወቂያ ሚኒስትር ጠንከር ያለ መግለጫ አውጥቷል። ከሰሞኑ ሆርን ሪቪው የኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት ኢትዮጵያ ኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሁፍ ማሰራጨቱን ተከትሎ የኤርትራ አመራሮች ክፉኛ አበሳጨ ይመስላል። ይህንን ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነፃነታችንን ከኢትዮጵያ በስጦታ አልተረከብንም ኢትዮጵያን አሸንፈን ያገኘነው ነው ብለዋል። ኤርትራ ለሉዓላዊነት እውቅና መስጠጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብሏል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም 1952ና 1993 እንደ አውሮፓ አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል። እዚህም የኢራቅና ኩዌትን ታሪክን አጣቅሷል። በጽሁፉ የኢትዮጵያ ሰራዊትን ሲዋጉ በተለይ በመንደፈራ በምጽዋና በአሰብ እንዴት እንዳሸነፉን ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ፣ እንደቆሰለ፣ እንደሞተ እና እንደተማረከ ቁጥር ለማስቀመጥ ሞክረዋል። በተያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዷ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበረ ለሰራዊታቸው አመራሮች እና መኮንኑ የጦርነት ትንታኔ ይሰጡ ታያል። በካ የፍሳሽ ቆሻሻ ወደ ወንዝ የለቀቀ የንግድ ተቋም 300 ሺህ ብር ተቀጣ። ተቋሙ አንድ ጠጅ ቤት ነው። አዲስ አበባ ደንብ በማስከበር ባለስልጣን በጉለሌ ክፍለ ከተማ ወረዳ አራት እየተሠራ ባለው የአፍንጮ በር የወንዝ ዳርቻ ልማት በካይ ቆሻሻ ወደ ወንዝ የለቀቀ የንግድ ተቋም 300 ሺህ ብር መቀጣቱን አስታውቋል። ተቋሙ ጠጅ ቤት መሆኑ ታውቋል። የተወሰደው እርምጃ አስመልክቶ የጉለሌ ክፍለ ከተማ ወረዳ አራት ደንብ በማስከበር ጽሕፈት ቤት ኃላፊ ዋና ሳጂን ውባለም ሽፈራው እንደገለጸው ድርጅቱ በተደጋጋሚ ወደ ወንዝ የሚለቀውን በካ የፍሳሽ ቆሻሻ እንዲያቆም ግንዛቤ ይፈጠርለትም ከድርጊቱ መቆጠብ ባለመቻሉ ከክፍለ ከተማው የአካባቢ ጥበቃ ጽፈት ጋር በመሆን የቅጣት እርምጃ መወሰዱን ገልጸዋል። ባለስልጣኑ መሰል ደንብ መተላለፎች ላይ የሚወሰደው እርምጃ አጠናክሮ የሚቀጥል መሆኑን ገልጾ ደንብ ተላላፊዎች ከድርጊታቸው እንዲቆጠቡ አሳስቧል። አዲስ አበባ ደንብ ማስከበር ባለስልጣን በመጨረሻ የስፖርት ዜና፣ ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ የመጀመሪያው የእግር ኳስ ቢሊዮነር ሆኗል። የአምስት ጊዜ የባላንዶር አሸናፊ ክርስቲያኖ ሮናልዶ የጣራ የሀብት መጠን አንድ ነጥብ አራት ቢሊዮን ዶላር መድረሱን የብሉምበርግ ዘገባ አመላክቷል። ተጫዋቹ ከሳውዲ ክለብ አልናስር የሚያገኘው 300 ሚሊዮን ፓውንድ ክፍያና ከሌሎች አገሮች የሚያገኘው ገቢ ያለውን የሀብት መጠን ከፍ እንዳደረገለትም ነው የተገለጸ። በዚህም ክርስቲያኖ ሮናልዶ በብሉምበርግ የቢሊዮነሮች ደረጃ ውስጥ መካተት የቻለ የመጀመሪያው የእግር ኳስ ተጫዋች መሆን ችሏል። ክርስቲያኖ ሮናልዶ ከፖርቹጋል እግር ኳስ ፌዴሬሽን የምንጊዜ ምርጡ ተጫዋች በመባል ክብርት ሽልማትም እንደተሰጠው ይታወሳል። ይህ ሪያሊቲ ሚዲያ ነው።